ጄኔራል ታመነ ድልነሳው ከዚህ ዓለም በሞት ተለዩ። ኢትዮጵያ ካፈራቻቸው ምርጥ ጄኔራሎች አንዱ ስለነበሩ ሀገራችንን በኃይል ለመድፈር የመጡብን ጠላቶች በመደምሰስ ድል አስመዝግቦ ደማቅ ታሪክ ከሰሩት የቀድሞ ጄኔራሎች ውስጥ ጄኔራል ታመነ ድልነሳው አንዱ ነበሩ። ለሀገራቸው በዋሉት ሁኔታ ከወታደራዊ አዛዥነት በተጨማሪ በውጭ ጉዳይ ሚኒስቴር ከሚኒተሪ አታሽንነት እስከ አምባሳደርነት ሙሉ ህይወታቸውን ለሀገራቸው የሰጡ ጀግና ናቸው። ጀግና ዋጊና ተዋጊ የጦር መሪና ዲፕሎማቱ ጄነራል ታመነ ድርነሳው ሰኞ ወይም አፕሪል 21 ቀን ለረጅም ጊዜ በስድት በስደት በኖሩበት በለንደን ከተማ በድንገት ከዚህ ዓለም በሞት ተለይቷል። በበርካታ የጦር ሜዳ ውጊያዎች ተሳትፎ የአገርን ሉዓላዊነት የህዝብን ነጻነት ያስከበሩና ደማቅ ድል ያስመዘገቡት ብርጋደር ጄነራል ታመነ ድል ነሳው የቀብር ስነ ስርዓታቸው የሚፈጸመው ለረዥም አመት በስደት በኖሩበት በእንግሊዝ ሀገር በለንደን ከተማ መሆኑን ቤተሰቦቻቸው ገልጾልናል። ብሔራዊ ስሜት የታጠቁ የሀገር ክብር የዜግነት ኩራትን የተረዱት የኢትዮጵያ ታሪክንና ቅርስ ምርኩዙ በመሆን ከኔ ጋር አብሮ በየኮሌጁና በዩኬ ዩኒቨርሲቲ የተዘዋውሩ ኤግዚቢሽኖችን አሳይቷል። የአገር ፍቅር አቀንቃኝ ጀኔራል ታመነ ድልነሳው የኢትዮጵያ ባህል የጥንታዊነት ታሪክ ተንታኝ፣ የአርበኝነት አዋጅ ነጋሪም ነበሩ። ነፍሲማር የኢትዮጵያ ቅርስ ማበልጸጊያ ማህበር ጀኔራል ታመነ ድልነሳው ከዚህ ዓለም በሞት በመለየት የተሰማንን ጥልቅ ሐዘን እየገለጽን ለመላው ቤተሰቦቻቸውና ወዳጅ ዘመዶቻቸው በሙሉ መጽናናቱን እንድሰጥልን ፈጣሪን እንለምናለን በማለት ዶክተር አለባቸው ደሳለኝ አበሻ የመረጃ ምንጫችን በዚህ መልኩ ገልጸዋል። ሚኪ ነኝ። ከሚኪ ታቦር ንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።